አዲስ አበባ ቄራዎች ድርጅት ስም ኦልሞስት ሰባ ዓመት አካባቢ አገልግሎት የሰጠ ነው። እንዳያችሁ እያንዳንዱ ቁጥር አለው። ስጋው ተዘጋጅቶ እስከ ስርጭ ድረስ ያለው ሁሉም ኮንትሮል የሚደረገው፣ የእርድ ክፍል ተገኝተናል። ተቋማችን ውስጥ ሶስት የእርድ ክፍሎች አሉ። ድህረ እርድ ምርመራ ሲደረግ እንደምታዩት ለምግብ ቤታችን ከዚህ ነው የምንገዛው፣ የተመረመረ ስጋ። ግብር እንዳይጨምርብን በሚል ቄራ አለመምጣት ዝንባሌ ያለ፣ በውጭ በህገወጥ መልክ የማሳደረድ ማተብ ተመቶ አልፏል የሚላል ማተብ ተመቶ ነው የመጣው። ቄራ መታረዱ በተለያየ መካኒዝም ማረጋገጥ መቻል አለበት። ከመጀመሪያው ጀምሮ እየተከታተልን እስከ መጨረሻ እንሄዳለን። የልማት ድርጅቶች እስከሆነ ድረስ መንግስት ሁልጊዜ እየደጎመ መቆየት የለበትም። ለቄራው ህልውና መቆየት ትልቁ ሚስጥሩ